ዘቢ ጾም አደረ ልቤ ዘቢ ጾም አደረ ልቤ እናተኛ ብሎ ዘቢ ሰው በኔ ፈረደ ዘቢ ሰው በኔ ፈረደ መጠርጠሩ ላይቀር ዘቢ እሸቴ ወደደ ዘቢ እሸቴ ወደደ ጀምበር ትሰና

ይጠብቅሻል ወዳጅ ሻይሌ ባንቺ ምክንያት ይበቃ እንጂ መባከኔ፣ ባንቺ ምክንያት ይበቃ እንጂ መባከኔ ማለ ደረስ ሽለኔ፣ ደረስ ሽለኔ ናፍቆ ስትመለሺ በሰላም በጤና ምርቄ ሰኝቼ ሻሲቼሽ ጎዳና ስጠብቅሽዬ ማዶ ማዶ ያየ እመሶነ ካብኝ የተሰቃየ አጋርነከመ መንፈስን ተረታ በምሽት ትበ በቀኑ ትዝታ

እናመሰግናለን። ዳግም ተፈራ የቴድሮስ ካሳሁንን ተቀዘብይን ነበረ። እንዲሁም ደግሞ ኤፍሬም ጌታቸው በኤሌማ አምስት ተወክለው የዳዊት መለሰን ማልደሽ ነበረ ያቀረቡልን። እዚህ ጋር አድርገን እናመሰግናለን። ተመልካቾች እናንተ ለወደዳችሁት በ8222 ድምጽ መስጠት ትችላላችሁ። አብራችሁን ስላላችሁ እናመሰግናለን። የዚህ ሰዓት አጋሮቻችን ደግሞ አንበሳ ኢንተርናሽናል ባንክ፣ ኢትዮ ቴሌኮም፣ ዳቡር ሀርባል ናቸው። አጋሮቻችን እናመሰግናለን። ዳኞቻችን ነጥብ አይናገሩም፤ አስተያየት ብቻ አጠር አድርገው ካለን ሰዓት አንጻር ይነግሩናል። እሺ ከዳጊ ልጀምር። ዳጊ አሪፍ ነው ሲጀምር የነበረው፣ በተለይ አዝማቹ ጋር የመጀመሪያው ዜማ ክፍል ዳይናሚክሱ ምናምኑ በጣም ዘናጭ ነበረ። አሁን አስተያየት እንግዲህ የምሰጠው የወዲ ወዳችንን ካልተናገርን ጥሩ አይደለም። ወደ መጨረሻው እየሄደን ስለሆነ ምን እናርግ ማለት ነው። ስለዚህ ለምሳሌ ሌሎቹ አዘፋፈል ላይ አሁን የደረስንበት የውድድር ጊዜውንና ሰዓቱን ብንመለከት ለዚህ ውድድር ይመጥላሉ የሚለው ነው። እኔ በኩል ብዙ አይደለሁም። ምክንያቱም አንደኛ ወይ አደገኛ አልሆነም ወይ በጣም ኖርማል ነገር ሆነ ገባ። ዘፈኑ በራሱ ጥሩ ዘፈን ሳለ ማለት ነው። በዛ ላይ ደግሞ ትዝታ ማይነር ስኬል እንደመሆኑ መጠን ፒች በሚያስታውቅ ግልጥ ባለ ሁኔታ ይሰማ ነበር። ቅላላቅ በሌሎቹን ና እንደሚቀጥለው እንዴት ነው የምናደርገው የሚለውን በደንብ ሊታሰብበት ይገባል። በቃ ድብና እርገብ የውድድር ዘፈን ነው። በደንብ አሁን ዘፈን ዘፍኖ መውጣት አይደለም ማሸነፍ ነው እና ለዛ ነው በጣም ሲሪየስ የነገርኩ እንጂ ጥሩ ነው ጥሩ ነው ብሎ ማለፍ ይቻላል። ስለዚህ የነገር በደንብ ሊታሰብበት ይገባል ማለት ነው። እንደዛ ተሰምቶኛል። ኤፍሬም ዳይት መለሰ። ብዙ ጊዜ ሰምተናቸው ከማናቀው ዘፈኖች ባቲ ሜጀር ስኬል ላይ ያለ አርቢ ዘፈን ነው የመረጥከው። እኔ ምናልባት አሁን ማስተያየት የምሰጠው በቃ በዚህ ብቃት ላይ ጥሩ ጥሩ ዘፈኖች ይዘና የሚል አሁን በምርጫ ጥሩ ዘፈን ነው፣ ግን እንደ ውድድር ከቅድሙ ይሄኛው አዘፋፈን በቃ ኖርማል እንዳይሆን ነው አሁን በጣም ለውጥ ማምጣት አለብን ነው የሚል ከዚህ በኋላ ያሉትን። ምክንያቱ ለምሳሌ እንደዚህ አይነት ዘፈኖች ኖርማል ከሚሆኑብን ቴክኒክ ወይ የሆነ ብቃት የምታሳየው ነገሮች ቢመጣ ከዛ መውረድ የለብህም የሚል ነው። ና ያው ሻጋ ታርጉ ለማለት ነው ዘፈን ሰዓቱ አልቋል። አሪፍ አሪፍ ነበር። ምረጡ ሌላ በዚህ ቅኝት ውስጥ እኛ ቤት ውስጥ እንደዚህ አይነት ኳይሮች መኖራቸው በጣም ነው ደስ ያለኝ፣ የእውነት ነው ብለው እና ኳይሮቹን መስገና መስጋና አቅርቡልኝ፣ በጣም ደስ ብለውኛል። ምክንያቱም ስቱዲዮ ስንቀርጽ የእኛ ችግር ለምሳሌ ሜጀር ስኬል ላይ የሆኑ ነገሮች ላይ ሲምፕል ሊሆን ይችላል። በቅኝት ላይ ግን ስፔሻሊ ይሄ ባቲ ስኬል በራሱ ከባድ ነው እና ኳይሮቹ በተለይ ሁለተኛ ዙር ሲደግሙ ሲለማመዱት በጣም አሪፍ ነበረ። ለሁለታችሁ መልካም እድል ይመኛለሁ። በነገራችን ላይ አማን ከጀርባ ሆነው ሲያጅቡት የነበሩት፣ ይቅርታ ብሩኬ ኤደን አይተነውና ትንሳኤ ነበሩ፣ የፋና ላምሮት ተወዳዳሪዎች ነበሩ። በጣም ነበር የሚያምረው። አዎ፣ ከሌላ ቦታ አልመጡ የኛው ናቸው። ስለዚህ ለኛ፣ እሺ ይቀጥ፣ እሺ፣ ዳግም የቴዎድሮስ ካሳሁን ቀዘብይን የመረጥከው ተመልካቾች ከመረጧቸው ዘፈኖች ውስጥ ይሄን ባመርጠው ደስ ይለኝ ነበር ማለት ዘፈኑ ብቁ አይደለም ለውድድር እያልኩ ሳይሆን ላንተ የጉሮሮና ለ የድምጽ ውበት አብሮ ይሄዳል መሰለኝም፣ እዚህ ጋር ና ቅኝት ውስጥም እንድትወርድን አንዴ እንድትወጣ እያደረገ የነበረው ነገር የዘፈኑ ምርጫ ላንተ በደም ፊት አላረገልኝም። እንደውም መጀመሪያ አካባቢ ካለው ኋላ የሞከሰት መጣ በደንብ የዘፈኑ ስሜት እየገባኝና ና እየተረዳ ነው ወደኛ መጋባቱ ጀመረ እንጂ መጀመሪያ አካባቢ እንዲሁም ብዙ ደስ አላለኝም ነበር። ዳይናሚክስ ቆንጆ ነው። ውበት ለማድረግ የምትሞክርበት መንገድ በሙሉ ቆንጆ ነው። ዘፈን በደንብ ይገባሃል። ሙዚቃ በደንብ ይገባሃል እና አሁን የምርጫ ላይ ነው። እኔ ጥያቄ አለኝ። ስለዚህ የምትመርጣቸውን ዘፈኖች በጣም ጥንቃቄ እንድታደርግ ነው። ኤፍሬም፣ የዳዊት መለሰ ማልደሽ የሚለው ዘፈንን ጥሩ ምርጫ ነው የመረጥከው፣ ከአንተ ጋራ በደንብ ይሄዳል። ምንድ ነው አንተ ሁሌ እንግዲህ ያለህ ትልቅ እንትን ስሜቱ መረዳትና ወደ አድማጭ ተመልካች ማስተላለፍ፣ ይሄ በቃ በደንብ የተካንክበት ነው እና ይህንን ነገርን ላደንቅልህ ወዳለሁ። በተረፈ አጃቢዎቹንም እንደዚሁ አማን ተናግሯል፣ በጣም እንድታደንቅልኝ ወዳለሁ። ባክፎ ጋሉ እየሄደ እነሱ እንደ አጃቢዎቹ እየሄደ አንተ እዛ ላይ በጣም ማንጎራጎር ብትሞክር የበለጠ ቀለም ይሰጠው ነበር። እችን ብታስብበት ጥሩ ነበር። እንዲህ አይነት ሞሜንቶች ሲገኙ የራስን ክህሎት የቱ ጋር ልጨምርበት የሚለውን ነገር የትኛውንም ዘፈን ስታመጡ ብታስቡበት፣ እነሱ መሀል ደሽ እያሉ ሲሄዱ አንተ እዛ ጋ የፈለግከውን ነገር ማቅራራት ትችል ነበርና እንዲህ አይነት ነገር አስብበት፣ ቫልዩ አድ ስለማድረግ ማለት ነው። በተረፈ ሁለታችሁም መልካም እድል እመኛለሁ። እሺ ዳግም እና ኤፍሬም ብዙ ሀሳብ ተነስተዋል። አንድ ሁለት ሁለት ነገር ብቻ አልበት። ዳግም ከአቅም በታች መሰለኝ፣ ይሄኛ ሙዚቃ ማለት የቱጋም ምንም የትኛውን ብቃትን እያሳየ አልነበረም እና ከነበሩት ተመልካች ከሰጠህ ውስጥ ይሄንን ባትመርጠው ጥሩ ነበር፣ ግን የተጫወትኳቸው ውስጥ ነገር ውስጥ ደግሞ የነበረው ኳሊቲ በጣም በሚገርም ሁኔታ አንተ የዳይናሚክስ ነገር በደንብ ገብተሃል። በቃ እና ትልቁ ውበት አንተ ስትዘፍን ያለው እሱ ነው። ግን ከእሱ ጋር ተያይዞ አንድ ደግሞ እንድታስተካክል ሀሳብ ምሰጥህ ነገር የመጨረሻው ዜማ አደለ፣ በናፍቆት የሚለው ማለት ነው። አዘፈንክ ተበላው ዛሬ በቃ እሱ ጋር በጣም ወደ ላይ ከወጣ በኋላ በጣም ነው ሶፍት የምታደርገው መልሰህ እሱ ጥሩ አይደለም። ያኛውን የሚስተካከል አይነት ሶፍትነስ ሲረውስ አድምጠው ኛውን በጣም ላውድ አድርገህ በጣም ጮክ ብሎ ከሚለው ዜማ ድንገት ነው በጣም ወደ ትንሹ የድምጽ ሌቨል የምትመለሰው እና ና እንደሱ አይነት ነገር እንዳይኖረው ባላንስ ያደረገ ነገር ይኑር። ይህንን ብቻ ነው የምጨምረው ሌላው ሀሳብ ስለተነሳ ኤፍሬም ጥሩ ነው ካሉት ሙዚቃዎች ውስጥ ይህንን መምረጥህ ጥሩ ነው። ያንተን አስተያየት መጀመር የምፈልገው ከባክ ቮካሊስቶቹ ነው። የሆነ በቃ ሚገርም ድባብ ነው የፈጠረው። እውነት በጣም የሚያምረው ይሄ አንድ ቫሊ ማድረጊያ መንገድ ነው በራሱ ስለዚህ በጣም ጥሩ ነው። ይሄ ወደ ሪአሬንጅመንቱ ላቀስ እያለን እንሄዳለን ማለት ነው። ስለዚህ በጣም የሚበረታታ ነገር ነው። የእኛው ልጆች ስለሆኑ ያው ብዙም ምስጋና አስፈልግም ብዬ ሌላ አንተ ጋር ሁልጊዜ እስቲ ወጥ የሆነ የኤፍሬምን ድምጽ እንድንሰማ አድርገን ዜማ በተቀያየረ ቁጥር እኔ የተለያየ ድምጽ እንድንሰማ ወደ ኦሪጂናል ዘፋኙ ይሄዳል እያልኩ አይደለም። ወደ ምታመጣው ዜማ ግን የኤፍሬም ወጥ ከለር የትኛው ነው የሚለውን አሁንም እኔ ጥያቄ ውስጥ ስላለሁኝ፣ ቅድም አሁን የመጀመሪያውን የተጫወተው የኤፍሬም አይደለም። አሁን ይሄኛውን የተጫወተው ለኔ ሌላ ነው። በጣም የተለያየ ነውና ከለርህን አንድ አይነት ሌቭል ላይ ለማስቀመጥ ብትሞክር። ሌላው ነገር ስለጠቀሰ ጉድላክ ላክ። እናመሰግናለን ዳኞቻችን። ዳግምና ኤፍሬም የሁለተኛ ዙር ስራዎቻቸውን አጠናቀዋል። ውጤት ብቻ ይጠብቃሉ። ቀሪ ሁለት ተወዳዳሪዎች አሉን። እነማን አጓጊውን የፍጻሜ ዋዜማ ይቀላቀሉ ይሆን? አብረን የምንመለከት ይሆናል። ዛሬ ማን ይሆን ተሰናባችሁ የሚለውንም ከሁለቱ ተወዳዳሪዎቻችን የዜማ አቅርቦት በኋላ አብረን የምንመለከት ይሆናል። 8222 ላይ ድጋፋችሁ አይለያችሁ። አሁንም አብራችሁን ስላላችሁ እናመሰግናለን። ከመልእክቶች በኋላ ተመልሰን እንገናኛለን።